ይሄ ቆንጆ በጣም ወድሻለሁ። ቀጥዩ እንዳታቋርጪ። ሊማር ህዝቤ እና ጤና ይሆናችሁ። ደስተኛ ሁኑ። ደግሞ ሁለታችሁ በጣም እንዳምራላችሁ አንድ ላይ። እና እኔ እዚህ ያባህላለሁ ኤርትራዊ እና ታናቂ ነኝ።

እሺ አንድ ጌም ላጇትሽ፣ ብዬሽ እንግዲህ ፋሚሊ ወስኗል ያደረገው። እኔ ደግሞ እንትኑ የሚባለው እኔ ደግሞ ጥሩ ሆንኩልህ፣ አንበሳ አመጣሁልህ በጣም ስትልኪ ጊዜ

አረ በእናታችሁ እናንተ እኔ ማለት ነው የምር በጣም ለምኛቸዋለሁ። ቤቴ የአንቺ ያንቺ ልጅ ሁሌ ነው የሚመጣው። ቆይ ሪፖርት ያረጉና፣ አንቺ ቪዲዮን በሚጠሩ ሰዎች ብሎክ አድርጊ። ምን አውቃለሁ እኔ እኮ ላይፍ አሁን ትናንትና ማለት ነው ላይፍ ከፍቼ ማለት ነው ልክ ሶስት ደቂቃ ሲሆን የሆነ ቀይ ነገር አመጣ እያለ ላይ ዘነበለ እና እነሱ እኮ መሀሉን ኦኬ የሚለውን ነበር እሱ። ከዚያ ኮፊሊንግ ከተደረገ አይዘጋም። እኔ ብዙ ጊዜ ይመጣብኛል። እሱ ነው አይደለም። እሱማ በፊት ነበረ በፊት ነበረ በፊት ነበር። ሙኑ ገብቼ አላውቅም ማለት ትናንት ከትላንትና ወዲያ ስገባ እምቢ አለኝ። ፎቶ ምናም ማስቀመጥም አይሰጠኝም። ወይኔ እንትን ይሄ ምንድን ነው? ቲክታክ አካውንት የሚለው ውስጥ ገብተሽ ማለት ነው። እንደዚህ ቲክታክ አካውንት ቲክታክ ቼክ የሚለው ስገባ ማለት ነው። ከላይ በትልቁ ማለት ነው ዋርኒንግ ብሎ ጽፏል። በቃ ገፍቲያን ኮፍሊንግ እናርግሻለን ጨረቃ ስሜ ድንገርሽ ህተ እኔ መጀመሪያ ተይ የመገባ ቲክቶክ ላይ ትገባለሽና ልክ ዋርንግ የተሰጠሽበት ቦታ ቀዩን ጫን ታደርጋለሽና ወደ ውስጥ ይወስድሻል። ከዛ ለምን ዋርንግ እንደሰጠሽ ይነግርሻል። ቪዲዮ ከሆነ ቪዲዮ እንድሌት አድርግልሻል። ሰው ሪፖርት ካደረገብሽ፣ አዎ ስንት ሰው እንደሆነ ሪፖርት እያደረገብሽ ያለ ያስታውቅም ያስታውቃል ማለት ነው። ከዛ ያኛው ሰው ብሎክ ታደርጊያለሽ፣ ከህይወትሽ ታስወጫለሽ፣ ከህይወትሽ እስከ መጨረሻ ታሰናብርቻለሽ። አሁን እዚ ለምሳሌ ማለት ነው፣ ቲክቶክ የሚለው እዚህ በፕሮፋይል ሳይሆን ማለት ውስጥ ላይ ነው። ዋርኒንግ አይዋ፣ ዋርኒንግ ላይ የሚለው ይመጣልሽ። አልዱ እሱም ብቻ ቀይም ብቻ።